በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን ሰነበታችሁ? ቀሲስ መላኩ ነኝ። በአርሲ ስለተሠዉት ስለ ቅዱሳን ሰማዕታቶቻችን ክርስቶስ ከሙታን ተነስቷል፣ ሞትል ድል ነስቶታል። የሰማዕታት ደም የክርስትና ዘር ነውና ለቤተ ክርስቲያን ሰማዕታትን የሰጠ አምላክ ይክበር ይመስገን። ከዚህ ሁሉ ጋር እግዚአብሔር አምላክ የሰማዕታቱን ቤተሰቦች እንዲሁም በአርሲ ያለችዋን ኦርቶዶክሳዊት ተዋህዶ ቤተ ክርስቲያንን ምዕመኖቿንም ያጽናናልን። እነዚህ ወገኖቻችን በሃይማኖታቸው ነውና የተሰዉት፣ ሰማዕታተ ክርስቶስ ናቸው። በመሆኑም ቤተ ክርስቲያን ለነርሱ ለእነርሱ የቅድስና ማይረግ የምትሰጠው ወዲያው ነው፣ አይውልም፣ አያድርምም። የጥንት ክርስቲያኖች ቀዳሚ ሰማይት እስጢፋኖስን በታላቅ ለቅሶ እንደቀበሩት ቅዱሳት መጻሕፍት ይናገራሉ። ስለዚህ እኛም እያነባን እያለቀስን እነዚህን ሰማይታት እንቀብራቸዋለን። ነገር ግን ልክ ዲያቆኖስ እስጢፋኖስን ቤተ ክርስቲያን የክርስቶስ ሰማዕት ቀዳሜ ሰማዕት ብላ እንዳከበረችው እኛም እነዚህን ሰማዕታተ ክርስቶስ የክርስቶስ ሰማዕታት እንላቸዋለን። ሕፃናቱ፣ ባልቴቶቹ፣ አረጋውያኑ የተጨፈጨፉት ኦርቶዶክሳውያን ስለሆኑ ነው፣ የክርስቶስ በመሆናቸው ነው። ዛሬ በሞታቸው ቀን የክብር አክሊልን አግኝተዋል። የእነዚህ ቅዱሳን ሰማዕታት በረከት ይደርብን። ቅዱስ ሲኖዶስም ሆነ የቤተ ክርስቲያኒቱ ልሳናት እንዲሁም ስለ ቤተ ክርስቲያን ያገባኛል የሚሉ ሁሉ ስለነዚህ ቅዱሳን ሲናገሩ የቀደመችው ቤተ ክርስቲያን ትናገር እንደነበረው በጥብዓት መሆን አለበት። በመላው አገሪቱ ያሉትን ክርስቲያኖችን ለሰማዕትነት የሚያስጨክን ሰማዕትነት አያምልጥህ የሚያሰኝ መግለጫ ነው ማውጣት ያለባቸው። ስመበእንቲአሁ ይቀትሉነ ኩሎ አሚረ፣ ስለ እርሱ ስለ ስሙ በየዕለቱ ይገሉናል እንዳለ ገድለውን እስኪጨርሱን እስከ መጨረሻዊቱ ሕቅታ፣ ወልድ ዋህድ ብለን ክርስቶስ አምላኬ ኦርቶዶክስ እምነቴ ብለን እንጸናለን። በአርሲ የሰማይታቱ ግድያ ቀጥሏል። ይሄ ለመጀመሪያ ጊዜ የተከናወነ አይደለም። ከአንዴም ሁለቴ ሦስቴ አራቴ የተከናወነ ነው። በዚህ ሁሉ መከራችንን ዝም ብለን እንዳንናገር ወደ ጎን አድርገን እንድንቀመጥ አንገታችንን ደፍተን እንድንቀመጥ የሚፈልጉ አሉ። ቤተ ክርስቲያን ግን የጥንቶቹን ፍለጋ መከተል አለባት። በዚህ በመከራችን ወቅት ማድረግ ያለባት ምንድን ነው? አንደኛ መከራዋን ለእግዚአብሔርና ለዓለም ማሳወቅ አለባት። ነገር ግን ከዚህ ጎን ለጎን የእነዚህን ሰማዕታት ስማቸውን አጽማቸው ያረፈበትን ስፍራ ያሟሟታቸውን ሁኔታ በዝርዝር መዝግባ በክብር ማስቀመጥ አለባት። ለሰማዕታቱም ቤተ ክርስቲያንን በስማቸው ማነጽ አለባት። ነገር ግን ይህንን ለማድረግ የእኛ የሃይማኖት መሪዎች እምቢ ካሉ፣ ኢትዮጵያውያን የሆንን ሁሉ ተባብረን በተቻለን መጠን ይህንን ክስተት ዘግበን ማስቀመጥ አለብን። ማድረግ ከምንችለው ነገር አንዱ ኦርቶዶክሳውያን በመሆናቸው ባረመኔዎች እየተገደሉ ያሉ ወገኖቻችንን ስማቸውን፣ የአሟሟታቸውን ሁኔታ፣ የሞቱበትን ስፍራና ቀን የሚጻፍበትና የሚቀመጥበት ቋሚ ድረ-ገጽ ማዘጋጀት አለብን። ዛሬ ባይከበሩ፣ ዛሬ የትም ቢጣሉ፣ መጪው ትውልድ ያከብራቸዋል። አጽማቸውን ለቅሞ በክብር ያስቀምጣል። በክብር በቤተ ክርስቲያን ያስቀምጣቸዋል። ስለዚህ ማድረግ የሚገባንን እናድርግ። የምንናገረውም እንደ ጥንቷ ቤተ ክርስቲያን ይሁን። አምላከ ቅዱሳን ከሁላችን ጋር ይሁን። የሰማዕታቱ በረከት ከሁላችን ጋር ይሁን። አሜን።